አሶሳ ተናፋቂዋ ምድር፣ ያስደማሚ ተፈጥሮ ባለቤት፣ የመልካም ሰዎች መገኛ፣ የማዕድናት ማፈሻ፣ ታሪክ ቀያሪዋ፣ የአባይ ወንዝ ማረፊያ። አሶሳ ወርቅ፣ ቡና፣ እብነበረድ፣ ፍራፍሬ እናም የታሪካዊው ሰው ሼህ ሆጀሌ አልሐሰን እናት የቤኒሻንጉል ጎምዝ ዋና መዲና አሶሳ። አሶሳ ብዙዎችን የሰበሰበች ሀገር የምትመስል ከተማ ከመዲናችን አዲስ አበባ በስተ ሰሜን ምዕራብ አቅጣጫ 687 ኪሎ ሜትር ርቀት ላይ የምትገኝ በ1886 እንደተቆረቆረች ታሪኳ ያስረዳል። አሶሳ ሲነሳ የአሶሳ ገዢ የነበሩት ሼህ ሆጀሌ አልሐሰንና አባታቸው አልሐሰን ይነሳሉ። በከተማዋ በቱሪስት መስህብነት የሚታወቀውና በሼህ ሆጄሌ ስም የሚጠራው የሼህ ሆጄሌ አልሐሰን ችሎት አዳራሽ ይገኛል። ይህ የችሎት አዳራሽ በሂጅራ አቆጣጠር 1315 ወይንም እንደ ኢትዮጵያውያን አቆጣጠር በ1886 የተገነባ ነው። የችሎት አዳራሹ የተገነባው በሀገር ውስጥና በውጭ ሀገር በመጡ ዜጎች እንደሆነም ይነገርለታል። በወቅቱ የችሎታ አዳራሹ ሲሰራ የራሱ የሆነ አካባቢውን የሚገልጽ የአሰራር ጥበብን የተከተለ ሲሆን ለግንባታው ሙሉ በሙሉ ሀገር በቀል ግብአቶች ሥራ ላይ ውለዋል። ሸህ ሆጄሌ አልሐሰን የችሎታ አዳራሹን ሲያስገነቡት በወቅቱ እሳቸው ስልጣን ላይ በነበሩበት ጊዜ የሕዝብን አቤቱታና አጠቃላይ የዳኝነት ወይንም የሸንጎ ሥርዓትን ያከናውኑበት ነበር። የስሟን ትርጓሜ የምትኖሩ አሶሳ አሁን ያለውን ስያሜውን ከማግኘቷ በፊት አጾጾ ትባል ነበር። አሶሳ ብለው የሰየሟት ሼህ ሆጄሌ እንደሆኑና ትርጉሙም መሰባሰብ የሚል እንደሆነ ታሪክ ያስረዳል። አሶሳ በርካቶችን በቀለም በእምነትና በማንነት ሰብስባ ብዙሃንን የምታስተናግድ ከተማ ናት። አሶሳና ቤኒሻንጉል አያሌ ምሁራንን ያፈሩ ለሀገር ባለውለታዎችንም የለገሱ ናቸው። እዚጋ ትልቁን የአሶሳ መልክ መግለጥ ይኖርብናል። ሼህ ሆጄሌ አልሐሰንን የቤኒሻንጉል ገዢ ከነበሩት ከአባታቸው ሼህ አልሐሰን ሙሐመድና ከእናታቸው ወይዘሮ ፈዳይል በ1817 በቤኒሻንጉል ጉምዝ አሶሳ ተወለዱ። ዕድሜያቸውም ለትምህርት ሲደርስ ኢስላማዊ ትምህርቶችን እየተከታተሉ አድገዋል። ሼህ ሆጄሌ በትምህርት ከማደጋቸው ባሻገር የአደን ብቃታቸውና ጀግንነታቸው በከተማዋም እየገነነ፣ በአባታቸውም ዘንድ ታላቅ የጦር መሪነት ማዕረግን ተሰጣቸው። ከዚያም በኋላ ብዙም ሳይቆዩ ከደርቡሾች ጋር በተደረገ ጦርነት አባታቸውን በማጣታቸው ጦራቸውን አጠናክረው በአካባቢው የነበረውን የደርቡሽ ጦር በመውጋት የአባታቸው ወንበር ላይ ተቀመጡ። የቤኒሻንጉል ጉሙዝ ገዥም ሆኑ። በቀጣይም አፄ ምኒሊክ በ1889 እስከ 1890 ባለው ጊዜ በየክልሉ ራሳቸው እየዘመቱ መኳንንቶቻቸውንም እያዘመቱ ገዢዎችን በማስገበር በማዕከላዊ መንግስት የምትተዳደር አንዲት ኢትዮጵያን በሚፈጥሩበት ጊዜም ሼህ ሆጀሌ በሰላማዊ መንገድ ለአፄ ሚኒሊክ ለመገበር ተስማሙ። አፄ ሚኒሊክም ሼህ ሆጀሌን ሸልመው የራስነት ማዕረግ ሰጠው፣ በቤኒሻንጉል ጉሙዝ ሹመታቸውን አጸደቁላቸው። ሼህ ሆጀሌም የራስነት ማዕረግ ይቅርብኝ፣ ሼህ ራሱ ማዕረግ ነውና፣ በእሱ መጠራትን እመርጣለሁ በማለታቸው እስከ ሕይወታቸው ፍጻሜ በዚሁ ስም ሲጠሩ ኖሩ። ሼህ ሆጀሌ አልሐሰንም እየተባሉ አለፉ። ሸህ ሆጄሌ በኋላ ላይ ከታወቁ የጠቅላይ ግዛት አስተዳዳሪዎች አንዱ ለመሆን በመቻላቸው ከአሶሳ ሲመጡ የሚያርፉበትና ቤተሰቦቻቸው ለማኖር የሚያስችላቸው ሰፊ የከተማ ቦታ አዲስ አበባ ውስጥ ባጼ ሚኒሊክ ተሰጣቸው። በጉሌሌ ክፍለ ከተማ ሩፋኤል አካባቢ በሚገኘው ይዞታ በ1880 ያሰሩት መኖሪያ ቤታቸው ይገኛል። ቤቱ የህንድ የምህንድስና ጥበብን የሚታይበት እንደሆነ በርካቶች ያነሱታል። ዛሬም ድረስ በከፊል የቀበሌ ነዋሪዎችና በከፊል ወራሾቹ ይኖሩበታል። ሼህ ሆጄሌ በአጼ ምኒልክ ዘመነ መንግስት በአድዋ ጦርነት ላይ አምስት ሺህ ወታደሮችንና ፈረሰኞችን በማሳተፍ ለድሉ ከፍተኛ አስተዋጽኦ የነበራቸውና በቀጣይም በአጼ ኃይለሥላሴ ዘመን የጣሊያን ጦር ላይ ሀገሪቱ ስትወረር ወደ ጦር ዘምተዋል። በ1931 በዚህ ጊዜ በጥይት ተመተው ከዚህ ዓለም በሞት ተለይተዋል። በአዲስ አበባ ከተማ ሸህ ሆጄሌ ተብሎ የሚጠራ ሰፈር ተሰይሞላቸው ነበር። በዚሁ አካባቢ ራሳቸው ያሰሩት ቤትም በመኖሩ ሰፈሩ እስካሁንም ድረስ ሼጎሌ ወይም ሸህ ሆጄሌ ተብሎ ይጠራል። አሶሳ አሁን ላይ ራሷን ለመቀየር፣ ከአቻ ከተሞቿም ጋር ለመወዳደር መንገዷን ጀምራለች። ሞቃቷ ሶሳ ለሱዳን የቀረበች ኢትዮጵያን ከሱዳን ጋር ያጎራበተች ከተማ ናት። አሶሳ በማንጎ የምትታወቅ ቀርከሃንም ወደ ኢንዱስትሪዋ ያስገባች ነች። አሶሳ ደርቤ ሰፈር፣ ኮሚሽን ሰፈር፣ ጤና ሰፈር፣ ሰላም ሰፈር የስሙዋ መጠሪያ አድርጋ ይዛለች። ሸህ ሆጄሌና አሶሳ በከተማዋ ውስጥ በቱሪስት መዳረሻነት የሚታወቁና በሸህ ሆጄሌ ስመም የሚጠራው የችሎት አዳራሽ ለከተማዋ ተጨማሪ የቱሪስት መስህብ ሆኗታል። ከዚህ በተጨማሪም የሸህ ሆጄሌ ልጅ የአሻፊ ሆጄሌ መቃብር ቦታና ታሪካዊው የአመስራ መስጂድም የከተማዋ ተጨማሪ መስህቦች ናቸው። የኢንዚ ተራራ በአሶሳ የሚገኝ ልዩ የሆነ የከተማዋ መገለጫ ሲሆን ነፋሻማ አየር ያለውና የከተማዋን ገጽታም የሚያስቃኝ ነው። አሶሳ ዩኒቨርሲቲን ጨምሮ ፋሮ አንደኛ ደረጃ ትምህርት ቤት፣ አሶሳ ሰላምበር፣ አሶሳ አንደኛና ሁለተኛ ደረጃ እንዲሁም የግብርናና የጤና ኮሌጆች በከተማዋ የሚገኙ የትምህርት ተቋማት ናቸው። ሳላዲን ሰይድንና ወንድሞቹን በኢትዮጵያ እግር ኳስ ላይ ያልጻፉት ታሪክ የለም። ለዚህ ደግሞ አሶሳ ትልቅ ድርሻ አላት። ሳላዲን ሀገሩን የሚወድ በሀገሩ ሰዎችም የተወደደ ድንቅ አስደማሚ እግሮችን የታደለ ተጫዋችም ነበር። እርሱን የተከተሉት ረመዳን ዩሱፍ፣ ሱሌማን ሐሚድ ብሔራዊ ቡድኑን በግራና በቀኝ ጠብቀዋል፣ አጥቅተዋልም። አሶሳ በርካታ ተጫዋቾችን አሁንም እያፈራች ለሀገሪቱም ጠብቂኝ እያለች ትገኛለች። በአትሌቲክሱም ሀገርን ያኮሩ ሯጮችንም አፍርታለች፣ ትቀጥላለችም። በበርካታ የሀገሪቱ መስሪያ ቤቶች በተለያዩ ሙያዎች ሀገርን እያገለገሉ ያሉ ቁጥራቸው የበዙ ናቸው። የቀድሞዋ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት መዓዛ አሸናፊም ከአሶሳ ምድር ከተገኙ የሀገር ባለውለታዎች ውስጥ ተጠቃሽ ናቸው። ሌሎችን ለመዘርዘር ጊዜ ቢገድበንም፣ አሶሳ በርካታ ልጆቿን እንደ ወርቋ አበርክታለች። ወርቅን የምታሳፍሰው አሶሳ የበርካቶች መኖሪያና መለወጫም ማደጊያም ናትና ሰላሙን ሁሉ ለአሶሳ እንመኛለን።